በመጀመሪያ ዩቲዩብ እንዴት ጀመርኩ። ከኔ እንጂ ፋይናንሻሊ ስቴብል ካልሆናችሁ ዩቲዩብ ለመጀመር ትንሽ እንደልባችሁ ብዙ ነገር ላትሰሩት ታጣችሁ። ሜን እንደዛ ስታጠፉ ደግሞ ዩቲዩብ ችግር ውስጥ ትገባላችሁ። በጣም ሰላም፣ ሰላም እንዴት ናችሁ? አለን አለን ሰማን ነው ዛሬ በሌላ ላይ ቪዲዮ ተመልሰናል። ለምን ታዩት ስለ ዩቲዩብ አንዳንድ ነገሮች እናወራለን ዩቲዩብ ብለን እንጀምራለን ከዛ በፊት ግን ሁላችሁ እንዴት ናችሁ ያው ዛሬ ከረጅም ቀን በኋላ ነው የተመለስ ነውአዎ ይሄ ጾም ከገባ በኋላ ምናምን ምናምን ብዙ ነገሮች ለመስራት አይሆኑም እና እስቲ ዛሬ ደግሞ አንዳንድ ነገሮችን እናወራ ስለ ዩቲዩብ ምናምን ለጀማሪዎች ሜቢ ለጀማሪዎች ምናምን አሁን ለሚጀምሩ ሰዎች እንደንትን ይሆናቸዋል እንደ የሆነ ይጠቅማችሁ ሚሉት ሊጠቅማችሁም ይችላል። ስለዚህ ዛሬ እስቲ በመጀመሪያ ዩቲዩብ እንዴት ጀመርኩ፣ ከኔን ጀመር እስቲ እኔ ማን ነኝ የሚለው ለአብራራና እ ዩቲዩብ የጀመርኩት ሜይቢ ቻናል ምናምን ሰርች የጀመርኩት አንድ አመት ከዛ መስራት የተጀመርኩት በቃ 10 ወር 11 ምናምን አሪፍ ነው ኤክስፒሪየንሱ ከዛ ጊዜ ጀምሮ ያለው ነገር ምናምን ፊት ነው የጀመርኩበት ምክንያት ምንድነው ከዛ በፊት ተማሪ ሆኜ 11 12 በጣም ፍላጎቱ ነበረች መስራት ነበር ምፈልግ ነበር በጣም እዩ ከጓደኞቼ ጋር ምን አለ መስራት ሞክረናል ምናምን ግን አልሆነም ስለዚህ የሆነ ሰዓት ከ12 በኋላ ሜቢ ካንዳ 12 ከጨረስኩ ካንዳ አመት በኋላ ምናምን ስራ ጀምሬ ነበር፣ ኖርማል ስራ ተቀጥሬ ምናምን ሰራ ነበር። ከዛ እየሰራው ግን ያው ግድ ፈልግ ነበር በጣም መስራት። ስለዚህ የሆነ የሆነ ነገሮች ለማሟላት ስራ መስራት ነበረብኝ። እኔ እየሰራው ምናምን፣ እሱም ብዙም አልሄድም ከስራው ጋር ስለዚህ እሱን ከተውኩኝ በኋላ መስራት ነበረብኝ ግዴታ። የሆነ ነገር ይቱም ጀመርኩ። እንዴ ከመሬት ተነስቼ አደለም አይደለም። ጀማሪዎች በተለይ በጣም አሁን ችግር የሆነው ምንድነው? ዝም ብላችሁ ለመስራት ለመስራት ሳይሆን ሜቢ እቃ ምናምን ምናምን ለምትሉ ደሞ ከመጀመሪያው ይጀምሩ። እቃ ፒሲ ምናምን የምትሉ እንደዚህ ማስተባበያ የምሰጡ ሰዎች አትጀምሩ። እውነቱን ልንገራት አትጀምሩ መቼ። ስለዚህ ባላችሁ ነገር ለመጀመር ሞክሩ። እኔ ባሌ ነገር ነው ለመጀመር የሞከርኩት ፒሲ አልገዛውም።

አሁን እጃችሁ ላይ ይሄን ነው የምላችሁ፣ ፋይናንሻሊ ስቴብል ካልሆናችሁ ዩቲዩብ ላይ ለመጀመር ትንሽ በቃ ትንሽ እንኳን ያስፈልጋችሁ ሊሆን አይሆነ፣ ነገሮች ወይ ፋሚሊ ሰፖርት ምናምን በቃ የሚያደርጋችሁ ከሆነ በጣም ፒስ ነው። ካልሆነ ደግሞ ባላችሁ ለመጀመር መሞከር ምንም። አሁን አንተ ሪዝን አጥስቱ ለራሳችሁ፣ ይሄ ለእንደዚህ ይወኘ ነው፣ እንደዚህ ስለሚሆን ነው፣ ፒሲ ስለሌለ ምን ስለሌለ ላይት ምና ባላችሁ ነገር ጀማምሩ። ዩቲዩብ አሪፍ ይሆናል፣ አሪፍ እየሆነ ይሄዳል። ከዛስ በኋላ ምን ምን ችግር ገጠመኝ የሚለውን ከዛ በኋላ ምንምን ችግር ውስጥ ገጠሙኝ። ጀመርኩኝ፣ ከጀመርኩ በኋላ መስራት ጀመርኳ፣ ግን እንደልባችሁ ብዙ ነገር ላትሰሩ ትችላላችሁ። ሜቢ እኔ መመክራችሁ ነገር ምንድነው፣ ቤተሰብ ጋር የምትኖሩ ከሆነ አሪፍ ነው፣ ምንም የማይሏችሁ ከሆነ ምናምን ብዙ ጫና ከሌለባችሁ መስራት ዝም ብላችሁ ለውጥ አለው በጣም ዩቲዩብ በጣም ጸደይ ነገር ነው በጣም ማለት ምን ምን ችግር ገጠመኝ ወደሚለው ደግሞ ስንመለስ መስራት ጀመርኩ ከሰር እየሰራው እየሰራው ሁለት ወር ሶስት ወር እንደሰራው የሆነ ያህል ብዙ ቪዲዮች እንደሰራው አንዴ ቶሎ ቶሎ ለቅ ነበር ደግሞ ቪዲዮ በጣም አንድ ቀን የሆነ ቪዲዮ ኦፕሬት ለማንሳት ብዬ ሰሌክት አድርጌ እሱን ለማጥፋት ብዙ ቪዲዮ አጠፍኩኝ። ብቻ እንዳለ የሰሯችሁን ማለት ይቻላል እንዳለ የሰሯችሁን ቪዲዮዎች አጠፍኩኝ። ስለዚህ እንደዛ ስታጠፉ ደግሞ ዩቲዩብ ችግር ውስጥ ትገባላችሁ፣ በጣም ቪዲዮ ሲጠፋባችሁ ማለት። ስለዚህ የዛን ሰዓት በጣም ግራ ገባኝ ማለት የምጠይቀውም ሰው የለም። የምጠይቀውም ሰው ስለሌለ ምናምን ምናምን፣ ብቻ ብዙ ችግር ውስጥ ምናምን ገባው ምናምን ግን እግዚአብሔር ይመስገን ከዛ በኋላ ለመስራት ሞከርኩኝ። ብዙ ምን ትቸገራላችሁ። ከዛ በኋላ ቫይራል ሆነ አሪፍ እየሆነ ነበር። ከዛ በፊት እውነት ለመናገር አሪፍ እየሆነ ነበር እየሄደ ነበር ምናምን። ከጠፋ በኋላ በጣም ዩቲዩብ ተይዟል። ስቲል እስካሁን ድረስ አለበት፣ በጣም በጣም ኃይለኛ ችግር አለበት ዩቲዩብ ቻናል። ሜቢ በቃ ቶሎ ሰው ጋር እንዳይደርስ ምናምን ይሆናል ምናምን። አሪፍ ቪዲዮዎች ይሰራሉ ምናምን ሜቢ። በቻልኩት መጠን አሪፍ ለማድረግ እሞክራለሁ። ሪአክሽን ማለት ለማስመሰል አልሞክርም። እውነት ለመናገር አሁን እኔ ሁሌ የምለውም እንደሆነ ታውቃላችሁ ዩቲዩብ ሪአክሽን፣ ቲክቶክ ሪአክሽን ማላድ ሪአክት የማላድርገው ቲክቶክ ቪዲዮዎች ላይ ስለማልስቅ ነው። ይሄኛል አብዛኛው ጊዜ ማለት ቲክቶክ ሪአክሽን ምን የምትሉ ሰዎች እኔ ብዙ ስለማልስቅበት እንደዛ የማደርገው ስለዚህ ሚውዚክ ላይ ደግሞ ሲሆን ሞር ቫይብ ታደርጋላችሁ። በቃ ሳቶሊ መግዳችሁ ማለት ስለዚህ እንደዛ እያልን ቀጠልን። እየሄደ መጣ፣ እየመጣ ነው፣ አሪፍ እየሆነ ነው። እየሄደ ነበር እየሄደ ነበር እየሄደ ነበር። ከዛ አንዳንድ ቦታዎች ላይ ግድ ይቆማል። በቃ አንዳንድ ቪዲዮዎች በጣም ያናዷቸዋል። ማለት አርባ ሰላሳ ምናምን ሲታይ፣ አስቡት የሆነ ቪዲዮአችሁ እናንተ በጣም ተጨንቃችሁት የሰራችሁት ቪዲዮ እንደዛ ሲታይ በጣም ከባድ ነው እና እንዴት ተወጣው የሚለው እንደዛ ነው ስነግራችሁ ማለት በቃ መስራት አሁን እንደዚህ ሊገጥማችሁ ይችላል ችግር ቪዲዮ ሊጠፋባችሁ ይችላል ምናምን ቻናላችሁ በጣም ሊያዝ ይችላል በደንብ ለመስራት መሞከር አይታይ ችግር የለውም እኔ ልንገራችሁ አይታይ መታየቱ ሆነም ቀረም አመት ሁለት ዓመት ሊፈጅ ይችላል እናንተ ስራ ምናምን ይታያል መታየቱ ምንም የማይቀርታል ስለዚህ ሞክሩ በደንብ ስሩ ስሩ ስሩ ስሩ ስሩ ከሚባለው በላይ ከዛ ክሪቲቭ ለመሆን ሞክሩ ሙር ደግሞ ነገሮችን ለእናንተ የማግኘት ቀላል ከሆነ ማቴሪያሎች ላይ ምናምን ምናምን በደንብ መስራት ይቻላል። ለራሳችሁ ሪዝን አትስጡ፣ ምንም አይነት በቃ እንዲሆኝ ነው እንደዘውኝ ነው አትበሉ። ተጀማሎች ማሁን መጀመር ካለበት አነስ ተጀመረ ይሆኔ። እንደ ሀይለኛ ዩቲዩበር ምናምን እየመከርኳችሁ ምናምን አይደለም፣ ግን ሞር ዝም ብዬ ከራሴ እንትን ያልኩትን ነው መነግራችሁ እንጂ ለእናንተ ለመንከር ምናምን ጉዳይ አይደለም። ከዛ በኋላ ያው ዩቲዩብ ለመጀመር ምን ምን ሊያስፈልገን ይችላል ምናምን ለምትሉ ደግሞ ሜቢ ፒሲ ሚኖራችሁ በጣም ጥሩ ነው። የምትቀርጹበት ካሜራ የሚሆን ስልክም ካላችሁ ምንም በቂ ነው። ባለችሁ ማይክ ማይክም እንደዚህ ነው። እኔ አሁን አብዛኛው ጊዜ በስልኩ በራሱ ማይክ ነው የምጠቀመው። ሌላ ምን ላይቶች ምናምን ላይቶች ምናምን በጣም በነገራችን ላይ ቀላል ናቸው፣ ራሳችሁ መስራት ትችላላችሁ። መግዛት ለማትችሉ መግዛት ለምትችሉ አሪፍ ነው ግዙና ተጠቀሙ። እነዚህ የገመዱ ሪንግ ላይቶቹ ሪንግ ላይቶቹ ምናምን ምናምን ብቻ እነሱ እነሱ ካሟላችሁ በጣም አሪፍ ነው። ከዛ በኋላ አንድ አንዴ መመክራችሁ ነገር አቅሙ ኖሯችሁ ዩቲዩብ የመጀመር ችሎታው እያላችሁ ምናምን ችሎታውን አደብቁ። ከዛ ቀጥሎ ደግሞ ትንሽ ገንዘብ የማግኘት እድሉ ካላችሁ ኢንቨስት አድርጉ በደንብ ዩቲዩብ ኮንተንት በደንብ ዘጫል ኢንቨስት የምታደርጉ ከሆነ ገንዘብ እያወጣችሁ የምትሰሩ ከሆነ ምናምን በጣም ብዙ ኮንተንት አለ፣ በደንብ የሚታይ ማለት። ኢትዮጵያ ውስጥ ምንም ያልተሰራ እኛ ጋር በቃ የተለመዱ ነገሮች አሉ እኛ ጋር ሪያክሽን እ ብሎግ ምናምን፣ ከዚህ ውጭ በጣም ብዙ ስራዎች አሉ። በጣም የሚገራርሙ ኮንተንቶች አሉ፣ ማለት ያልተደፈሩ መድፈር የሚቻሉ ሆነ አላር ያስፈልጋቸዋል፣ ግዴታ በጀት። በጀት ካላችሁ ደግሞ በቃ ምንም በጣም የሚገራርሙ ኮንተንቶች አሉ። እነሱ እነሱን ላይ በደንብ ሰርች አርጋችሁ ስትገቡ የምትፈልጉት መጀመሪያ ወቁ። ከዛ ቀጥሎ ከዛ ምን ጥቅም አገኙ? እስቲ አሁን እኔ ከዚህ ዩቲዩብ ላይ ምን ጥቅም አገኘው? ወደሚለው ስንሄድ እግዚአብሔር ይመስገን ብዙ ነገር ታገኝበታላችሁ። ሜይቢ ሰው ልታቁበታላችሁ በደንብ ምናምን። እኔ አሁን በጣም ብዙ ሰው ማለት በቃ ፌመስ የሚባሉ ሰዎች ጋር ምናምን ቢያንስ ከእነሱ ጋር ቢዲ ሊሆኖ ሳይሆን ማግኘት መታወቀ ምናምን፣ ቢዲ ሊሆኖ ሳይሆን ግን ሊሆነ ነገር ይጠቅማ፣ በቃ እነዛ ሰዎች ማለት እና እንደ እንደገንዘብ ብላችሁ አስባችሁ ነገ ኮንተንት ብትፈልጉ፣ ሌላ ኮንተንት ለመስራት ብትሞክሩ ምን ብትሉ በጣም ይጠቅማችኋል። ከዛ ደግሞ ብዙም ነገሮች አጋጣሚዎች ይመቻችሁላችኋል ምናምን። ከዛ በቃ ብቻ ነው ስሩ። እኔ ዩቲዩብ ይሄን ነው መመከራችሁ። በጣም በቃ ሁሌ ጥቅሙን እያያችሁ ትመጣላችሁ። እኔ አሁን እርግጠኛ እንገራችሁ ባያዝ ምን ባይል በጣም እኔ እንጃ በጣም ቫይራል የሚሆን ይመስለኛል የእኔ ቪዲዮች እና ኤዲተሮች ምናምን ስታዩት ደግሞ ደሞ ኤዲት አድርጎት የኔ ቪዲዮ በደንብ ለቲክቶክ እንዲሆን ምናምን ሙር ቫይራል እንዲወጣ ከዛ ሰዎች ምን ብላችሁ የምታዩ ሰዎች እየቆራረጣችሁ ምናምን ፖስት አድርጓችሁ እስቲ ቲክቶካችሁ ላይ ምናምን አጋሩ፣ ሼር አድርጉ፣ ሰብስክራይብ አስደርጉ። በዚሁ መንገድ በዚሁ ስናወራ ሰብስክሪብ እና ላይክ አድርጉ። ከዛ ሌላ እኔ ደግሞ የምነግራችሁ ነገር ምን አለ ስ አሁን ሁሁን እኔሁን ቀጣይ ለማድረግ የማስበውን ነገር ልንገራችሁ ላማክራችሁ እንደሆነ ትላለህ። እኔ ሜይ ቢ ያሰብኩት ነገር ምንድን ነው? ከሪያክሽኑ በተጨማሪ ማግኘት በምችለው መንገድ ምንም አይነት የመሰዎችን ሆን መሄድ የምችልባቸውን ቦቶችን ተጠቅሜ አሁን ሞር እንደ ሁለተኛ እንትን ለመጨመር እያሰብኩኝ ነው፣ በላዩ ላይ ማለት ለቭሎግም በሉት ምንም በሉት ምናምን ብቻ እንደዛ ለመጨመር እያሰብኩ ነው። አብሬያችሁ እንዲሰራ የምትፈልጉም ሰዎች ካላችሁ ዴም አድርጉልኝ። መጠየቅ የምትፈልጉትም ነገር ካለ ጀማሪዎች ምንም ዩቲዩብ ስ እናውራ፣ እንወያይ። ከዛ ደግሞ እኔ ለሌላ ዩቲዩበሮች የምመክረው ነገር ልንገራችሁ፣ የሆነ ሰው ድጋፍ ሲጠይቃችሁ ጀማሪዎች ምናምን ሲጠይቋችሁ ምናምን ንገሯቸው። እስቲ የምራውን እኔ በጣም ስላ እኔ አሁን መጀመሪያ በጣም ብዙ ጊዜ ጠይቅ ነበር ምናምን ቪዲዮ በተለይ ከተጠፋብኝ በኋላ በጣም እጠይቅ ነበር ምናምን ደስ አይልም። ብቻ የሆነ አለ አይደል ቀና መሆን ነው። ብትረዳዱ ምንም ብንረዳዳ እኔ እኔ ስትጽፉልኝ ብጠይቃ ምን እንደዚህ ብናደርግ ምናምን በጣም አሪፍ ነው። እኔ አሁን ሪያክት አሁን አንዳንዴ ባይባልም ግን ያ ልጅ ለፍቶ ነው የሰራው። ግን አሁን አሪፍ የማይሆኑ ዘፈኖች ላይ ምናምን ለኔ ምንም ቪው የማያስገኙ ዘፈኖች ላይ ሪያክት አድርግበት ምናምን ስባል፣ ግን ታን ማድረግ አለባችሁ። በቃ ለዛ ሰው የሆነ ቢያንስ ባይታይም የእናንተም ለዛ ሰው ግን እንተን ይሆነዋል አለ አይደል፣ እንደ ሞራል ይሆናል። ለእናንተም አሪፍ ነው። በቃ ቢያንስ የሆነ ሰውን እንትን ትሉበታላችሁ። በቃ አስቡት ብቻ። እንደዛ ብታደርቀና ብትሆኑ በጣም አሪፍ ዩቲዩበሮች፣ በጣም እንደዚህ ሶሻል ሚዲያ ላይ በተለይ በጣም ሶሻል ሚዲያ ላይ ብትንቀሳቀሱ ሰዎች ማስተምሩ ስቲል እንደዚህ ለጀማሪዎች ምናምን እንደዚህ እንደዚህ በሉ። እሺ አሁን ዩቲዩብ ላይ አለ አንዳንድ አንድ ቪዲዮዎች አሉ እንደዚህ ለማግኘት ዩቲዩብ ላይ ቪው ለማግኘት እንደዚህ ምናምን። በእውነቱ እኔ ልንገራችሁ፣ ውሸት ነው። እራሳችሁ እንደምትሰሩት ስራ ይወሰናል በቃ የእናንተ ቪዲዮ ዩቲዩብ እንዳወጣው ደረጃ ይወሰናል እንጂ እንዲስላ ይኖራል። አንዳንድ ነገሮች አሪፍ አሪፍ ነገሮች ይኖራሉ የሚመክሩት ነገር ግን በቃ ራሳችሁ ስሩ፣ ስሩ፣ ስሩ። ውሸት ነው አብዛኛው ነገር። እኔ ዩቲዩብ ላይ እውነት ልንገራችሁ የሚሰሩ ነገሮች በቃ በጣም ውሸት በቃ የበዛባቸው ለቪው ብቻ ልፋት ተምሌናቸውን አሳምረው ምናምን ብቻ እና እንደዛ። እንደዚህ ደግሞ የምንወያየ ከሆነ በጣም አሪፍ ነው። እንደዚህ የምፈልጉትን ነገር ጥያቄዎች ጠይቁኝ፣ በደንብ እናወራለን ምናምን። ምንም ችግር የለም። ለጀማሪዎች በቃ ይሄ ነው ማለት እኔ በጣም ኃይለኛ ቆይቼ ምናም ምናም ሳይሆን ትንሽ በዚህች እንኳን ወራቶች ውስጥ አመት ውስጥ ማለት ይቻላል ባለኝ ልምድ ትንሽችን ብንካፈላት ብዬ ነው እና አሁን ያስብኳቸውን ሀሳቦች እነዚህ ነገሮች የምትስማሙ ካላችሁ መጥቼ አብሬያችሁ እንደውሎም ቢሆን የምትፈልጉ ሰዎች ስራ ነገሮች፣ እስቲ አሁን ስራ ነገሮች አሁን እንደዚህ እንተናሩኝ እና ስራ ነገሮች እየሰራን ሜቢ ከእናንተ ጋር አብረን ሰርተን እንደውሉ አድርገ ነው። እንደዛ የምታስቡ ሰዎች ካላችሁ ፍላጎት ካላቸው ምንም አይነት ስራ ቦታ ሆን በተለይ የሆነ የሚያለፋ ነገር ቢሆን በጣም ፒስ ነው። በቃ እንደዚህ እንደዚህ ሃሳቦች ላይ ያላችሁ ሰዎች ምናምን እናወራ። ጀማሪዎች እንደዚህ ኮላብ እናደርጋለን እናደርጋለን። ምንም እንዳያሳስባችሁ እናወራለን። እናወራ አሁን ማውራቸውም ልጆች ያሉ ምናምን ብዙ እናወራለን። ብቻ አሪፍ አሪፍ ስራዎች ይዘን ለመምጣት። እንሞክራለን። ዩቲዩብ በደንብ ጠንከራችሁ ሰሩ። ምንም በቃ እንደዚህ አይነት ኖርማል ውይይት ነው የሚያስፈልገው እንጂ እዚህ ጋር ኤዲቲንጉ ቹቁ እያለ ምናምን ምን እንደዚህ ያገኘው እንደዚህ ምናምን አልኩት እኔ። ዩቲዩብ ለምትሰሩ ሰዎች መመክራችሁ ይሄንን አሁንም ለምትሰሩ ለምትጀምሩ፣ ምንም ለምትሉ በእውነት ቪዲዮ ምናምን በማየት አትሰቃዩ። በቃ ኖርማል እንደዚህ የሚያክሰው ያወራችሁ። ግን እኔ ያየሁት ነገር አብዛኛው እኔ የሶሻል ሚዲያ ላይ የምትሰሩ ሰዎች ው ልካረላችሁ በእውነት ቀናነት በጣም ይውላችኋል ቀና ሁኑ ምንም እዛ ጋር ትንሽ ፊልም ስለተገኘች ምናምን ምናምን ምንም እንተ ማለት አያስፈልግም እንደዚህ ወጣችሁ አውሩ ንገሯቸው ምን ችግር አለው መንገድ መንገር ነው ለሁሉም ከእኔ ከፍ ያለው ደግሞ በደንብ ከፍ ያሉት እና አሁን እነ ጃኒ ምናምን መጥቶ ቢነግረው እንደዚህ ቢሉ እንደዚህ ጃኒ በጣም በነገራችን ላይ ምርጥ ሰው ነው ብዙ ቪዲዮዎችም ላይ ማየት ትችላላችሁ። ይናገራል እንደዚህ እንደዚህ ነገሮችን ይነግራል። በጣም ምርጥ ነው እሱ፣ እሱም ያየሁት በጣም አሪፍ ሰው። ከዚ ውጪ አንዳንድ ሰዎች ኖርማል አይደላችሁምና እስቲ ቀና ለመሆን ሞክሩ። ለእታች ላሉት ምንም። አንተም የራስን ትሰራለህ ይታያል፣ እሱም የራሱን ይሰራል ይታያል። ሁለታችሁም ብቻ አሪፍ ትሆናላችሁ። ከዛ ቀናነት ካለ ምንም አያስፈልግም። ስለዚህ በቀጣይ ለምንሰራቸው ስራዎች በሙሉ ተዘጋጁ። እንመጣለን። ሰብስክራይብ አድርጉ ቻናላችንን ምናምን ጀስት ይሄ ዛሬ በቃ ኖርማል ነው ብቻ ይሄንን ነው የምላችሁ። በቀጣይ ደግሞ ተስፋ አደርጋለሁ ወጥቼ ምናምን አሪፍ ሪቪውዎችን እንደምሰራላችሁ ለእናንተ ይመጣናል። የምላችሁ በእውነት በጣም ነው ደግሞ ማመሰገን ሁላችሁንም እዚህ ያላችሁት ሰባት መቶ ምናምን ሰብስክራይበሮች የምትከታተሉኝ ሰብስክራይብ ሳታደርጉ ምንም ሳትሉት ለምደግፉኝ በሙሉ በጣም ነው የማመሰግነው በእውነት ቀላል አይደለም። አንዳንዴ እነዚህ ሰዎች እናንተ እንደዚህ መታየው ነው ራሱ በጣም ለኛ በጣም ትልቅ ሰፖርት ነው፣ በደምብ የምታደርገው ስለዚህ በጣም ነው የምናመሰግነው። ከዚህም በላይ ደግሞ አሪፍ ሆነን አድገን ቀጣይ ሁለት መቶ ሺህ ሶስት መቶ ሺህ ተገብቶ ከዚህ ተወቱ ምናምን በአሪፍ ስቱዲዮ ምናምን እናያለን። ከእግዚአብሔር ጋር ተስፋ አለን። ይሄ ቪዲዮ ለታሪክ ሲቀመጥ እናውጣለን። ያን በደንብ ስለዚህ፣ ይመቻችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱት። ሰብስክራይብ አድርጉ። ፒስ